ሰላም ሰላም፣ የተወደዳችሁና የተከበራችሁ የቪዥን ቲቪ ቤተሰቦች እንደምንቆያችሁ እንደምንስከይ ሳደረሳችሁ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓል እንዴት ይዟችኋል? እኔ ጋር ፈጣሪ ይመስገን አሸወይና ነው፣ ቆንጆ ነው። እናንተ ጋር እንዴት እያለፈ ነው? ስለዚህ እስኪ በኮመንት በዓል እንዴት እያለፈ እንደሆነ ኮመንታችን እጠብቃለሁ። በኮመንት አስቀምጡልን እንዴት እያለፈ ነው? እንግዲህ ያው ባህል ሲመጣ በተለይ ይህኛው ያብይ ጾም ለሁለት ወር ያህል ያው በጾም የቆየ ነው። ይህ ማለት ከእንስሳት ተዋጽኦ ወይ ደግሞ ሰባ ስብ ከሚበዛባቸው ነገሮች ርቀን ነው የቆየ ነው። ስለዚህ ያው ብዙ ጊዜ ይነገራል፣ ይታወቃል። እና ያው መጀመሪያ እያለማመድ አዳፕቴሽን የሚባል ነገር አለ። ስለዚህ ከደረቅ ወደ እርጥብ ስንመለስ አንዳንዴ ችግር ሊገጥመን ስለሚችል ብዙ ጊዜ ደግሞ የምንመገባቸው ምግቦች ስባስብ፣ ቅባት የሚበዛባቸው ነገሮች ስለሆኑ ጥንቃቄ ያስፈልጋል እያለ ማንበር እያመቻቸን ብንጠቀም የተሻለ ይሆናል ማለት ነው። አንዳንዴ ወደ ጥሩ ነገር ብለን የተመገብነው ነገር በመጥፎም ነገር ሊዳርገን ይችላል ስፔሻሊ ለዚህ ቅባት የሚበዛባቸው ነገሮች ለብዙ ነገሮች ያጋልጣሉ። በተለይ እድሜያችን ገፋ ያለ ሰዎች ጥንቃቄ ያስፈልገናል ማለት ነው። ስለዚህ እያለማመርን እያለማመርን ነው ማለት ነው። እነዚህ ቅባት የበዛባቸው እህሎችን መጠቀም ያለብን ማለት ነው። ስለዚህ ደግሞ አንዳንዴ ደግሞ በዓል ሲመጣ ደግሞ ያው አልኮል የመጠቀም ነገር አለ። ስለዚህ እሱ መብዛት የለበትም። አስፈላጊ ነው አልኮል አስፈላጊ ነው፣ በሳይንስ የሚመከራል ነገር ግን በመጠኑ ሲሆን ነው። መብዛት የለበትም ማለት ነው። ስለዚህ ሁሉም ነገር ተመጣጣይ ከሆነ የሚያመጣው ችግር የለም ማለት ነው። ስለዚህ አንድን ነገር ቶክሲክ የሚያደርገው ወይም መርዛማ የሚያደርገው መጠኑ ነው። ዘዶዝ ማተር ዘ ቶክሲን ነው የሚለው እና ስለዚህ ሁሉም ነገር በልክ መሆን መቻል አለበት። የምንመገበው ነገር የምንጠጣው ነገር፣ ያው የተመጠነ የተመጣጠነ መሆን መቻል አለበት። ምክንያቱም ምግብ ዛሬ ብቻ አይደለም ነገ ብቻ አይደለም የሚበላውም ይቀጥላል። ስለዚህ እያመጣጠን ሁሉም ነገር ማከናወን ማካሄድ፣ ባህላችን ሰላማዊ እንዲሆን ጤነኛም ቀጣይም እያከነከንን ሳይሆን እየናፈቅን እንዲሆን ይህኛው ዓመት በዓል በሰላም ማለፍ እንዳለበት አምናለሁ ማለት ነው። ስለዚህ ይህ እኔ እንግዲህ ወንድማዊ ምክሬ ነው ማለት ነው። ያው ሁላችንም እናውቀዋለን፣ ግን አጽንኦት ለመስጠት ያህል ማለት ነው። ስለዚህ በድጋሚ ለሁሉም ክርስቲያኖች፣ የክርስቶስ ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሳኤ በዓል በሰላም አደረሳችሁ አደረሰን እያልኩ እንግዲህ በድጋሚ ያው የእናንተ ባህል እንዴት እያሳለፋችሁ እንደሆነ በኮመንታችሁ ጠብቃለሁ። ሰናይ ጊዜ ይሆንላችሁ። በሌላ ጊዜ እስከምንገናኝ ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ።